አንዳንድ ሰዎች ተይዞልኛል፣ ግን ታስሮልኛል። ከሰው ጋር ሳወራ ድንገት ተነስቶ ደግሞ እንደዚህ ይላል፣ ያወራል፣ ይዋሻል፣ ያጣላኛል ይላሉ። ግን አልታሰርም ማለት ነው። የሚዋሽ ከሆነ የሚያወራ ከሆነ እንደገና መልሶ ሳይፈቀድለት ጣልቃ ገብቶ የሚጮህ ምናምን ቢል ከሆነ አልታሰርም። ተጋልጧል፣ ግን አልታሰርም። ሌባ መኖሩ ታውቋል፣ ግን የት ጋር እንዳለ አልታወቅም፣ ወይም ደግሞ ማሰር አልቻልም። የሚበጠስ ክር ነው ማለት ነው፣ ወይም ደግሞ እምነታችን ሳስቷል ማለት ነው። ስለዚህ ጠንካራ እስክትሆኝ ድረስ እግዚአብሔር መንፈሱን የአንቺ እምነት ማጠንከሪያ ሊያደርገው ይችላል። ቅዱስ ጳውሎስ ምን አለ? በግራ ጎኔ መንፈስ ነበረብኝ በመታበይ ብዛት ይላል እና አስወጣልኝ ሊሚ ሦስት ጊዜ ለመንኩት፣ ግን ይቀመጥ ጸጋዬ በድካም ይፈጸማል አለኛ ልና እንግዲያውስ፣ እኔ ብርቱ እንድሆን እንድጠነክር፣ እግዚአብሔር ይሄን አድርጎታል ነው የሚለው። አየሽ፣ እንድንጠነክር አንዳንድ ጊዜ መናፍሶች ቶሎ አይወጡም። ብርቱ እንድንሆን ቶሎ ካስወጣልን፣ እኛም ቶሎ ወደነበርንበት ወደ ዓለማዊ ስራችን እመለሳለን። መጽሐፈ መነኮሳት ላይ ምን ይላል? ከሴጣን ይልቅ ልማድን ፍራ ይላል። ልማድን ፍራ። ስለዚህ ግሎሲሙም ሆነ ዝሙትም ሆነ ከሴጣን እኩል ጎን ለጎን የስጋ ባህሪያችን አብሮ ልማድ ሆኖ እኛን መጥፎ ነገር ውስጥ ሊከተል ይችላል። ጎን ለጎን ሴጣን ብቻ አይደለም ግሎሲ የሚያሰራው ወይም ደግሞ ዝሙት የሚያስፈጽመው ስጋ ራሱ ሀቢቸዋል አክሽን ወይም ድግግሞሽ በድግግሞሽ ይለምደዋል፣ እና እሱን ካላመጣን እሱን ካላደረግንለት ስጋችን ይራባል፣ ይጠማል፣ ወይም ደግሞ ድግግሞሹን ይፈልገዋል። እንዲያዞረን፣ እንዲያመን፣ እንቅልፋችን እንዲመጣ፣ እንድናዛጋ፣ እንድናፋሽኬ የማድረግ ባህሪ ያለው ማለት ነው። የስጋ ባህሪ ያንን ላይ ደግሞ ሴጣን ሲደረብበት አስቢው፣ ሱስና ግብር ነው የሚሆነው ማለት ነው። ግልጽ ነው። ማወረሽ የጸሎት ድጋፍ ያስፈልገዋል። ለማየት እንጀራ ብዙ ጊዜ አያሳይም። እንጀራ ብቻ የምናመልክ ከሆነ ገንዘብን ብቻ የምናመልክ ከሆነ ብዙ ራእዮች ላይ የሆነ ነገር ሲመጣ እንኳ ለማገናዘብ እድል አይኖረንም። ጠላት ሲከበድም አናቀውም። አሁን ብዙዎቻችን ለጸሎት ጊዜ አልሰጠንም ያልተከፈለ እቁብ አለ እዳ አለብን አሊያም ብድር አለብን አልያም ደግሞ ነገ ምን ሞላው ነገር ላይ ዛሬ በጣም መድከም አለብን ስለዚህ የጸሎት ጊዜ የለኝም እንዲህ ነው የምትለው እኮ የጸሎት ሰዓት አላችሁ ስንባል አደለም የጸሎት ጊዜ የለኝም ለምን ኑሮዬ ገና አልተደላደለም ገና አልተሟላም ብዙ ነገር ማስበዋል ትምህርት ቤት ዋለ እቁቡ ዋለ ጨቡና በርበሬ ዋለ መብራቱ መብራት ዋለ ውሃ ዋለ መቁጠር ትጀምራለህ። ብሶትህን ለምታወጣው ወጪ ዛሬ ያለህ ዝግጅት ያንተን የጠዋቱን ጊዜና እንዲሁም የማረፊያን ጊዜ እስከሚሻማህ ድረስ ትንኳትናለህ። ሴቶችም ትጸልያላችሁ ያላችሁ ሲባል ኧረ መቼ መቼ መቼ ጊዜ አግኝተን ጊዜ የለም ለማጽዳት ጊዜ የለም፣ ለማጠብ ጊዜ የለም። ስራ ቢሮ ለመግባት ጊዜ በጣም ጊዜ የለም። በተለይ ደግሞ ሰዓት ማሳለፍ ክልክል ነው ቢሮ። ስለዚህ በጠዋት ተነስተን ሻውን ምኑን ጉድ ጉድ ነው ምጣዱን፣ ምኑን፣ በርበሬውን፣ ቲማቲሙን፣ ምኑን ስትል ሰዓቱ ያልፋል። የጸሎት ጊዜ የለም። እንዲህ ኳትነ ኳትነ ኳትነ። ሁል ጊዜ ግን ያንን የምታሸንፍበትን ጉልበት ከእግዚአብሔር ጋር በጸሎት ስላልተገናኘህ ዲያብሎስ አድክሞህ፣ ማታ ስትተኛ ሌትና ቀኑ እንኳ ጠፍቶህ ስትባንን በመከራ ትነሳለህ። ከዛም አቃስተህ ተነስተህ ቀኑን ሙሉ ስታቃስተው ትኖራለህ። ስታመጥ ስታመጥ ስታመጥ ግን አይወለድም፣ ምጥ ብቻ። አባታችን ሆይ ማለት ስትል፣ በሰማይ የምትኖር ስምህ ይቀደስ ከዛ መንግስትህ ቀጥለህ የእለት እንጀራችንን ማ ማይስጠን በዚህ አይነት ሁኔታ ውስጥ ብታልፈው ግን ቢሮህም ሰላም፣ ጓደኞችህም ሰላም፣ ኑሮህም ሰላም፣ ጊዜህም ሰላም ይሆናል። ሰላምህን ጠብቀህ ከእለት ቅዠት መንፈስ አመልጠህ ከክፎች ዓይን ከሚወረወር ክፉ ፈላጻ ድነህ ለዚህ ነበር እኮ ዳዊት ከቀትርጋኔን እያለ ይጸልይ ነበረው። መዝሙር ዘጠና ላይ ከቀትር ጋኔን አድነኝ ይላል። ከሌሊት ግርማ፣ በቀን ከሚበር ፈላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አድነኝ አድነኝ። በቀን ከሚበር ፈላጻ ማለት እኮ የሰው አይን ነው። ሌላ እኮ አይምሰል፣ የሰው አይን ነው። ራሱ የሰው አይን፣ የሰው ጥላ አዚም እኮ ነው። ብዙ ቦታ ላይ ጥላዎቻችን አዚም ይሆናሉ። የአባቶች ነው፣ ጥበብ ነው። ከሁሉ የምትበልጥ ጥበብ ናት ይላሉ። ሁሉም ይጮኋሉ። እስቲ እንሰማቸዋለን እና መልካም ቆይታ። እስቲ ሰምረ ባሪያው የሚናገረው እንስማው። መጀመሪያ ይሄ ልጅ እንዲሰናከል ወይም ደግሞ ይሄ ልጅ ወደ ኢሉሚናቲም እንዲገባ ሊሆን ይችላል ወይም ደግሞ ወደ ወደዚህ ጥንቁልና መስመር ውስጥ እንዲጀምር ሊሆን ይችላል። ምናልባት የዳረገው ይሄ ንግግር እስቲ እንስማው። አሁን ያለው ነገር ግን ያለምንም ቫሊ ገሬ እንደዚህ ነው ብሎ ቀስሮ ያንን ክሬዲት አሳትፈው ሌላ ሀሳብ ውስጥ አስገብቶ ለራሳችን የዩቱ ቪ ለባል ለተቀኖ ብዙ ብዙዎቹ እየተደረገ ያለውና ሰው ኢሉሚናቲ የሚባለው ሎጂክ ከዚህ ሴጣን አምልኮ ምናምን ምናምን አያይዘው ኢትዮጵያ ውስጥ ኢሉሚናቲ ሲባል ሌላ ተአምር ተደረጎ የወሰዱ ሰዎች አሉ። በጣም ብዙ በነገራችን ላይ ኢሉሚናት ከዚህ ከፍ የሚትወሰነች አንድ ቪዲዮ አሳያችኋለሁ።

የራሴ ሆነ የራስ ነው። ኢንተርፌሽን ልክ ነው ይሄ ነገር። ስለዚህ ይሄንን ሎጂክ እንትን ምልክት የነዛ ነው ብሎ ፈራጅ ያደረገ አንተን ማለት ነው። ከምን ተነስተህ በምን አውቀህ? እንደዚህ ላሳይህ፣ እንደዚህ ላሳይ፣ እንዲላጨብጭብ እንደዚህ ልበ ይሄ የሰዎችን ጊዜ አለም በጣም ተራቁ ሰማይ ደርሷል። አሁን ሰዎች ትልቅ ሎጂኮችን ለማብራት የጀምሩበት አለም ላይ ነው የምንኖረው። በነገራችን ላይ ማለት መንቃት የምንፈልግበት ነገር ብዙ ችግሮች አሉበት። ሰው በየገጠሩ እየተገደለ በብሔሩ በዘሩ እየተገደለ እና እየሞተ ባለበት ሰዓት ሎጂኩ ኋላ ቀር ነው ያልተስተካከለ የፖለቲካ ስርዓት ባለበት ሰዓት ስንት አሻጥር ዜጋ እንደ ሰው ነገር እንደ እንስሳ እንኳን የማይቆጠርበት ሰዓት ላይ ደርሰን አንተ እዚህ መሀል ከተማ ተቀምጠ ሉ ምናቴዎች እንዲያደረጉ ስድስት ጊዜ የቀንድ ቀንዳ ምናምን የምትለው መደበቅ አለብን ወጣቶቹን አእምሯቸውን በጣም ብዙ የለውጥ ሀሳብ ማሰብ የሚችሉ ሰዎችን በሌለ ነገር መተተባው እኔ ምን እንደሆነ ልጆች እኮ አይገባኝም። አንዳንድ ጊዜ ጊዜያችንን የምናጠፉ ብ እንደዚህ ብለው ጊዜያቸውን የሚያጠፉ ጃፓኖች አላየውም፣ ቻይናዎች አላየውም። ምንድን ነው ልዩ ምልት ሆነገራችን ክስችን ቪዲዮ ላሳያችሁ ነ እንግዲህ ወንድማችን ሰመረ ባሪያ ልማት ምን እንደሆነ ሊያሳየን ነው። ምን እንደሆነ ሊነግረን ነው። ትሰሙታላችሁ። ግን አሁን እዚህ የመጀመሪያው ቪዲዮ ላይ የተናገራቸውን ሀሳቦች ትንሽ ላንሳው፣ ሀሳቡን ላንሳው። መጀመሪያ የኢሉሚናቲን አትቃወሙ ሚል ይመስላል ንግግሩ። አታንሱት፣ ስሙን፣ ለምን ታነሱታላችሁ? የፈለገውን ይበል ሚል ይመስላል። ምክንያቱም ቀስተ ደመናን፣ በእርግጥ ቀስተ ደመና አለ። የሚጠቀሙት እነሱ ሬንቦ ይበሉት እንጂ ብዙ አይነት ከለር ድብልቆች አሉበት። ግን እኛ እንደ ጥሩ ነገር ምንጠቀምባቸው ቀለሞችን ወይም ደግሞ ለብዙ ለስዕል መሳያም ሊሆን ይችላል ለልብሶቻችን ለምንም ነገር የምንጠቀመውን ቀለም የተለመደውን መጽሐፍ ቅዱሳዊ የተባለውን እንዲሁም ደግሞ ቃልኪዳን የተባለውን ነገር ለራሳቸው መጠቀሚያ አድርገውት ሕዝቡን ወደ ራሳቸው አዙረውት እያታለሉት ነው የሚል ትርጉም ያለው እኔ አስታውሳለሁ የዛሬ ሶስት ዓመት ሰመር ባሪያው በአነሳው ሀሳብ ላይ መልስ ስትሰጥቸበታለሁ ሊደግሞ ብዬ አይደለም። ለምሳሌ የአንተን ልጅ የሚመስል አሁን እዚህ ውስጥ የምታዳሙት የማ የእናንተን ልጅ የሚመስል ተሰርቶ በክሎን በሚባል ይሄ አንገት ንቅረት ተከላ ምናምን በሚባለው ተሰርቶ የሆነ ሰው መጥቶ ብታዩ ምንድን ነው የምትሉት? ለምንድነው እንደዚህ የምታደርጉት? ልክ ሰባሪያው ስዕል ስሎ ሰዓሊ ነው ንበል፣ በሱ ስዕል ተመሳሳይ ተደርጎ ተሰርቶ መቸብቸብ ቢጀመር መሸጥ ቢጀምር፣ አይከስም? ዘፈን አውጥቶ ሊሆን ይችላል ወይ መዝሙር ወይ የሆነ ኮፒራይት የሚያስጠይቅ ነገር ፊልም ሊሆን ይችላል። በሱ ስራ ላይ ሰዎች ቢተዳደሩበት፣ ሰዎች ቢሰሩበት እና የደከምበትን ገንዘብ ያወጣበትን ነገር ሌሎች ሰዎች ሲሰሩበት ቢያይ ምን ይላል? ዝም ይላል? አይም። ስለዚህ እግዚአብሔር ለመልካም ነገር ለጥሩ ነገር ብሎ ያመጣውን ነገር እነዚህ ኢሉሚናቲዎች ለመጥፎ ነገር ሲጠቀሙበት ትውልዱ ዝም ስለማይል እግዚአብሔርም ዝም ስለማይል በልጆቹ አንደበት ላይ አድሮ በስሜ ይመጣሉ ብያችሁ ነበረ፣ ይኸው በስሜ መጥተዋል ብሎ እየተናገረ ነው። በማን ይናገርታል? በሰው ካልተናገረ። ክርስቶስ በዚህ አለ ቢሏችሁ በዛ ል አትስሟቸው ተብሎ ተነግሯል። ይኸው ሐሰተኛ ነቢያትም መጥተዋል። ልክ እንደዚህ ሁሉ ደግሞ በሰማይ ምልክት ይታያል። የክርስቶስ መምጫ ጊዜ ምልክት ይታያል ተብሏል። ምልክቱ መስቀል ነው፣ ያ ምልክት የተባለ ነው። ዲያብሎስም ደግሞ የራሱን ምልክት እንደሚያቆም ደግሞ ተነግሯል በራእየ ዮሐንስ ላይ። ያ ምልክት ግን የተኮረጀ ምልክት ነው። ለምን ሁልጊዜ ተጣብቶ ወይም ደግሞ ቤተክርስቲያን ተጣብቆ አስመስሎና ተመሳስሎ ስለሚመጣ ያንን ነገር ሰዎች ፖዚቲቭሊ እንዲቀበሉት በሚያብረቅርቅና በሚያንጸባርቅ መልአካዊ በሆነ ስሜት መጥቶ ሰዎች እንደሚያታልል ማሳያ ነው ማለት ነው። ኢሉሚናቲ በራሱ ቃሉ ምን እንደሆነ ይታወቃል የበራ አላቸው ወይም ደግሞ መብራት መፈንጠቅ ማለት ነው ኢሉሚነርስ ወይም ደግሞ ኢሉሚናቲ ተብሎ ሲጠራ የበራ አላቸው ወይም ደግሞ መብራት ማለት ነው ግን ማናቸው እነሱ በራልን የሚሉት የሚለውን ትምህርት ነው እኛ የምናስተምረ ያለ ነው ከየትኛው የመጽሐፍ ቅዱስ ጥቅስ ተነስተው ነው ኢሉሚናቲ ብሎ ስም ያወጡት ዘፍጥረት ሶስት ሁለት ላይ ወይም ዘፍጥረት ሔዋን የተሰናከለችበት ጥቅስ አለ አለ እንደ ወይም ደግሞ ቦታ አለ። ጸበለሱን ዲያብሎስ ብይ ሲላት አይ ብቻሽ እንዳት ብይ ሲላት አዳም አብረው ሲበሉ፣ ይቺን መነሻ አድርገው የልብናቴዎች፣ ከዛ ምን አሉ አዳምን፣ ሔዋን የዛን ጊዜ ምን እንደሆኑ ይናገራል። ጸበለሱን ሲበሉ ተከፈተላቸው ልባቸው ተከፈተ አእምሯቸው ተከፈተ ወይም ደግሞ የሆነ ነገር አወቁ ስለሚል እነዚህኞቹም ደግሞ አወቅን የሚሉት ምን እንደሆነ ነው እየገለጽን ያለ ነው የነጮች እውቀት ሳይሆን የኢልናቶችን እውቀት ነው። ነጮች የትም ደረጃ ሊደርሱ ይችላሉ። እኛ መርፌ መስራት ላንችል እንችላለን። መርፌ፣ ቁልፍን፣ ምላጭም ምንም ምንም ፋብሪካ ላይኖረን ይችላል። በነጮች እውቀት እየኖርን ሊሆን ይችላል። ግን ያ ማለት ነጮች ትክክለኛ፣ እኛ ደግሞ ምንም አይነት ፋብሪካ ስለሌለን ደካሞችና ከዝንጀሮና ከእንስሳት የመጣን እንደሚሉት እነሱ ከዝንጀሮን የመጣችሁት እንደሚሉን ነን ማለት አይደለም እኛ ጋር ሀቅ የለም ማለት አይደለም። እነሱ የተለያዩ የሳይንስ ውጤቶችን ስለሰሩ እኛ ባዶ ነን ማለት አይደለም። ያለንን ይዘን ማስጠበቅ አለብን ብዬ አስባለሁ። ምንድን ነው ያለን? እሱን በኋላ እናየዋለን። ስለዚህ ወንድማችን ሰምረ ባሪያው ጥብቅና እየቆመ ነው የሚመስለው። እሱ ጥብቅና አልቆምኩም ሊል ይችላል፣ ግን ጥብቅና እየቆመ ነው ያለው ማለት ነው። ለዚህ ጉዳይ ደየትኛው የሰይጣን ማህበርተኞች በምድር ላይ አሉ ሲባል ይኸውም ተስፋፍተው፣ እሱ እራሱ ውጭ ሀገር ሄዶ ብዙ ነገር እንዳየ እየተናገረ ነው። ኮሜንትም ይጻፋል። እንዲሁም አንዷ ኮሜንት ጽፋለታለች፣ ውጭ ሄዶ የለቀቀው ቪዲዮ ላይ። እስቲ ምንድን ነው ውስጥ የተጻፈ ኮሜንት ሳነብ በጣም የሚገርመው፣ እንደዚህ እንደዚህ ብለህ ተቃውመህ ነበረ፣ እስቲ ሂድና ኢሉምናቲዎች አደራሽ ሄድና እያቸው እስቲ ብላ ጽፋለታለች። ያጥፋ ያጥፋ ሄዶና አላውቅም፣ ቪዲዮቹ ላይ ማለት ነው፣ ሂድና እያቸው አሉ የሉም የሚለውን ነገር በአካል ሂድና ያቸው ልረስባቸው ከቻልክ እንግሊዝም ግባ ከቻልክ እንደዚህ ሂድ እያለች ስጽፍለት ነበር አንዲት ልጅ እንግዲህ ይህንን የኢሉምናቲዎችን ሴራ እናጋልጥ የምትሉ እናንተ ማንናችሁ ላሳይህ የምትሉት ኬታንጥታችሁ ነው ነበራችሁ መስዋዕት ያቀርቡ በቦታው ነበራችሁ እያለ እያወራ ነበረ ወንድማችን ሰመረባሪያው እንግዲህ እኛን ባልነበርንበት እያወራን እንደሆነ አድርጎ ነው የሚያስበው እና አዳም ዊሻፍት የሚባሉት የኢሉሚናቲ መስራቾች የጻፉትን መጽሐፍትና ስለ እነሱ ደግሞ ኤክስፖዝ የሆነውን የተጋለጠውን መጽሐፍት ወይም ቪዲዮቻቸውን እያየን ነው እኛ የምንተነትነው። ከዛ ደግሞ መኖራቸውን የሚያጋልጥ የፋብሪካ ውጤቶቻቸውን እናያለን። ለምሳሌ ይህ ስፒከር እዚህ ላይ እመት ነው የሚለው አጋጣሚ፣ የሆነ እመት ይላል። ልክ እንደዚህ አይነት አርማ ያለበት ግን የሰይጣን ማህበርተኞች ምልክት ስድሳ ስድስት ልክ ንግድ ባንክ ላይ እንዳለው አይነት ምልክት ያለበት ሌላም ሌላም የሰይጣንን አርማ ይገልጻል ተብሎ ራእየ ዮሐንስ አስራ ሶስት ስድስት ላይ እንደተነገረው አውሬው ምልክት አለው ምልክቱም ይሄ ነው፣ ቁጥሩም ይሄ ነው ተብሎ እንደተነገረው ልክ ያንን ተከትለው እየሰሩ እንደሆነ ለማሳየት ጥረት ስናደርግ በቦታው ነበራችሁ ወይ ይባላል። የሚታይ ነገር ስለሆነ የሚያደርጉት ነገር የዲፖፕሌሽን የህዝብ ቅነሳው የምናምን የት አጠቃላይ የሚሰሩት ስና በሙሉ እንዳለ የሚታይ ነገር ነው። ጦርነቱ በሽታው ሲረጨ ኮኒስ ፓይረሲዎቻቸው በሙሉ ይታያል። ስለዚህ የሴጣን ማህበረሰቦች መኖራቸውን በፊት በእንትን ነበር የምናየው፣ በኮኒስ ፓይረሲ በሴራቸው በጥንሳሳ ነበር የምናየው። አሁን ግን አለን ማምለክ የምትፈልጉ ነው እና ይኸው ከኛ ጋር እናምልክ ብለው በኢትዮጵያ ውስጥ ፍቃድ ተሰጥቷቸው ሁሉ ማምለክ ጀምረዋል ማለት ነው። ስለዚህ ይሄን ነበር እኛ ያለው የለም ሲሉ የነበሩ ሰዎች አላለን አሉ እነሱ። እናመሰግናለን ሰመረ ባሪያው ግን ስለኛ ስለተከራከርክልን ግን አለን እያሉት ነው። ስለዚህ ምንድን ነው የእናንተ ነጥብ አለ። የእኛ ነጥብማ የእግዚአብሔር የሆነው ነገር ሁሉ ሊሸፈን ሲል እንዳይሸፈን ግለጡት እንዳለ ሁሉ ልንገልጠው ነው። ማቴዎስ ወንጌል ለምን ይላል? የተከደነ የማይገለጥ የተሸፈነ የተሰወረ የለም፣ ሁሉ ነገር ወደ ግልጥ ይመጣል ያለው በድብቅ ሲሰራ የነበረው የደብተራውም ድግምት፣ የጠንቋዩም ስራ፣ የሴጣን ማህበረተኞች ዘመናዊ ከረባት አሳሪው አጠቃላይ ሁሉም በከረባት ውስጥ የተደበቀ የሴጣን አምልኮ በሙሉ እንዲጋለጥ ክርስቶስ ስለወሰነ ነው። እኛ የመጣ ነው። የኛ ነጥብ ይሄ ነው። ምንድን ነው የናንተ ፖይንት ይላልከው። ዓለም ተራቋል። አዎ ተራቋል። በምንድን ነው የተራቀቀው ነው? ቅዳሴ በመቀደስ የተራቀቀው? ጸበል በመጠመቅ ነው ወይ? በንሳ በመግባት የተራቀቀው ወይስ መንፈሳዊ መዝቦችን እየዘመረ ለእግዚአብሔር ተገዥ ሆኖ የተራቀቀው ወይስ ምንድን ነው ያደረገው ሲባል እንዳለ ሳይንቲስት የሚባሉት በሙሉ የሚሰሩት ስራ በሙሉ ምድር ላይ ደስ ብሎን ተመችቶን ኮንፈርት ዞናችንን በደንብ ልናሰፋ በምንችልበት መልኩ እያበሉን እያጠጡን ድሎታችንን እየጨመሩልን ነው። ተመስገን ነው። በዛ ውስጥ እግዚአብሔር መዘንጋት አለ እንጂ ይሰው ይሄ ሰው አስተሳሰብ ነው። ስለዚህ አለም ጠራቋል፣ አው ተራቋል፣ ግን በኃጢአትም ጨምሮ የተራቀቀው ወደ ሰማይ ቢወጡ የሚናገሩት ነገር ሌላ ፍልስፍና፣ ዞዲያኩንም ቢያጠኑ ወደ ምድርም ቆፍረው ቢገቡ ባህር ውስጥም ቢገቡ ሁሉ ነገር የሚናገሩት ፍልስፍናቸው በሙሉ ኤቲስትና ፓጋን የሚያደርግ ፍልስፍና ውስጥ ነው የከተቱት። ትሉ ድል ማለት ነው ለመብላት ለመጠጣት ለመኖር፣ ይኸው እንደዚህ ለመነጋገርም ስልኩ ተፈልስፏል። ጥሩ ነው፣ እኛ ወደ በጎ እየቀየር ነው ቃሉን እንነጋገርበታለን። ግን የተፈጠረበት ዋና አላማው ግን መጻፌ ነው። ክምራፍ ሁለት ላይ ገብተህ ብታየው ሰው ማወቅ የማይገባውን ነገር ለሰዎች አሳውቁ ነው የሚለው አጋንንቶቹ፣ ወይም ደግሞ እነዚህ ድቅሎቹ እግዚአብሔር የዓለምን ጥፋት ያመጣበት ምክንያቱ ትልቁ ነገር በጣም የሚገርማችሁ ነገር እንግዲህ የቀስተ ደመና መምጣቱ ምልክቱ እኮ እሱ ነው። አለ አለም ሰው እንስሳና እንስሳና ሰውን እያዳቀለ ጄኔቲካል ሞዲፊኬሽን ስላመጣ እግዚአብሔር የዓለምን ፍጻሜ አቀረባት ይላል መጽሐፈ ሄኖክ ምዕራፍ ሁለት እንስጣነቡት ሰዎች እርስ በርስ እየተዳቀሉ ሌላ አይነት ፍጥረትን አመጡ ተራቀጠን ብለው ይላል የኖህ ዘመን የነበረው ሁሉ አሁንም አለ ማለት ነው ይዳቀሉ ነበረ ማለት ነው። ስለዚህ ይሄንን የተበላሸና የተዳቀለ ስጋ ማጥፋት አለበት። ኒውትራል ፒውር የሆነ ናቹራል የሆነ ስጋ ያገኘው ኖህ ላይ ነው። ኖህንና ልጆቹን ወደ መርከብ ግቧልና ያልተዳቀለ ምንም ነገር የጄኔቲካል ሞዲፊኬሽን ያልተደረገባቸው ስጋ ስለሆኑ እነሱ እነሱ ለየና የሌላውን ግን አጠፋው ይላል። ስለዚህ አሁን የተራቀቀው ትውልድ ትውልድን እያጠፋን ያለው ተራቀቅ ያለው የሚለው ትውልድ ነገር ከነጎዳያን ችግር ውስጥ የሚገባው ራ ዮሐንስ ላይ ሲናገር ምን ይላል? በጣም የሚገርመው ነገር እንደ ሴት ጸጉር ያላቸው እንደ እባብና እንደ ዘንዱ ወይም ደግሞ እንደ አስፈሪ አውሬ እንደ አንበሳ ጥርስ ያላቸው የሚያስፈሩ። እህት አንድ እህቷ ነች። ምኗን እህቷ ናት እኮ በሀያ አመት እኮ አየቻታ። እቺ እህቷ እቺ ደግሞ ልጇ ናት። እቺ አሁን አትወዳትም። አሁን ልጅቷ ትመታት ነበር፣ እናትን ትመታ ነበር። በድንጋይ ተነሳት ትደባደባል። ትነስ

ልጇን ይዛ መጣች። ልጆች ልጆች አሏት፣ ስሪ ሶስት ልጆች አሏት አሏት። ልጆቿን ታሰግዳለች። አንቺ ኪዳንም አታቅም ነበረ አታቅም ነበረ ምን እንዳለባት አታቅም ነበረ። ያንተን አይታ ይሄም አለ እንዴ ለካ ልጅቷ ዝምብላ ነበር። ገንዘብ ተበተነው እቺ ሶላ ተሳዳሪ፣ ተናጋሪ፣ ኃይለኛ፣ ተደባዳቢ የቷን ምታሳክካት? እቺ እቺ ሰውነቷ ሁሉ ቁስል ለምን ቋቆሰልከ እኔ አብሬ አብሬ እቺ የእሷ ልጅ ናት። እች ልጅ ናት። እች እሷ ልጅ ናት። እሷንስ ምን አደረካት እ እች ተሳደባለች፣ ግን እናት ተወዳችኋለች። እናት ተወዳችኋለች። አንገቷ ናት ተብለ አንቀት ታይሮድ ተብሎ ልጅቷ ከዛ በኋላ ሆስፒታል ትሄድልሃለች። ካናዳ ካናዳ ያላያት ዶክተር የለም። ያላያት በካናዳ ምድር ያልታየችበት መሳሪያ የለም። ታሬን ተብሎ መጀመሪያ እዚህ ማህፀኗ ተኦፕራሲዮን ተደረገልንና እጢ ተባለ። እጢው እጢው ከወጣ በኋላ ተቃጠልኩ ግን ከዚህ ከወጣ እሷ ይተዋታል። ቶሎ ቶሎ መስገድ ቤት ጸሎት ቦታ ማዘጋጀት። በል ተዘጋጅ፣ ንትም በጣም እንትም ተዘጋጅ፣ ተዘጋጅ። ዛሩ ቃቢው ሁሉ አንተ ምንድን ነው? ሴጣን፣ ሴጣን ሌላ እንትን አያስፈልግም። ተዘጋጅ። እሺ፣ ተዘጋጅ፣ በኢየሱስ ክርስቶስ ስም። እሺ፣ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲት አምላክ ስም፣ በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ቶሎ ሰባት ጮህ ነው። ቶሎ ሰባት በርስ እትጠበል አጥምቆ ወይም ከሰዓት በኋላ ሲመጣው የለም የዛኔ ልጄን ይዤ ሄድኩ ለምን እኔ እንጃ አሸሸሽ የሚገርም ነው በይ በርቺ በርቺ ተነሽ አንቺ ማነው ስምሽ ኢየሩሳሌም ኢየሩሳሌም ማነው ስምሽ እንደባደባላችሁ ከልጅሽ ጋር እሷ አይለኛ ናት። እሷ ሀይለኛ ናት። ምን አይለኛ አብራችሁ ተወላልዶ ነው እንጂ መንፈሱ። በሉ በርታ በርታ፣ በርጅ በደንብ ጸሎት ጸልዩ። እ